እንደምን አላችሁ ቤተሰቦች፣ እንኳን ደህና መጣችሁ። እኔ የፍቅር፣ የትዳር፣ የጾታው ግንኙነት አማካሪ ዶክተር ኤልያስ ብርሃኑ ነኝ። ዛሬ የምንመለከተው ጭንቀት የብልት መቆም ላይ ምን አይነት ተጽዕኖ ያደርሳል የሚል ርዕስ እንመለከታለን። ጭንቀት ወይም ስትሬስ እና የብልት መቆም ችግር ሁለቱም ምን ያገናኛቸዋል ብላችሁ ልታስቡ ይችላላችሁ። ነገር ግን በደንብ ነው የሚገናኙት ትልቅ የስራ ጫና አለብኝ ወይስ ችግሬ ከዚህ በላይ ነው ብላችሁ ጠይቃችሁ ታውቃላችሁ? ከሆነ ብቻችሁ አይደላችሁ ዛሬ ጭንቀት እንዴት የብልት መቆምን ሙሉ በሙሉ እንደሚያስተጓጉል በሳይንሳው መንገድ እንመለከታለን። በመጀመሪያ ግን እንደዚህ አይነት ጠቃሚ መረጃ እንዳያመልጣችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። አሁን ወደ ዋናው ጉዳያችን እንግባ። በመጀመሪያ ክፍል የምንመለከተው የጭንቀት ሳይንስና ስንፈተ ወሲብን ነው። እዚህ ጋር ልብ እንድትሉ የምፈልገው ነገር የምናገረው ስለ ተራ ጭንቀት አይደለም። የምናገረው የብል ብልት መቆምን ሙሉ በሙሉ የሚያግደው ስለ ሆርሞኖች ጦርነት ነው። ስለዚህ በዚህ ክፍል ውስጥ በመጀመሪያው የምንመለከተው የፋይት ኦር ፍላይት ምላሽ ነው። ሰውነታችን ጭንቀት ሲያጋጥመው ወዲያውኑ ወደ ፋይት ኦር ፍላይት ሙድ ይገባል። በዚህ ጊዜ አድሬናሊን እና ኮርቲሶል የሚባሉ የጭንቀት ሆርሞኖች ይለቀቃሉ። በሁለተኛው መንገድ የምንመለከተው ደግሞ የደም ዝውውርን መዛባት ነው። አድሬናሊን ሲለቀቅ ሰውነታችሁ ለድንገተኛ አደጋ ዝግጁ ለመሆን ደምን ከማያስፈልጉ ቦታዎች፣ ለምሳሌ እንደ ብልት ወደ ወሳኝ ጡንቻዎች፣ እግር እና እጅ ያዘራል። ለብልት መቆም ደግሞ ደም በጣም አስፈላጊ ነው። የብልት የደም ስሮች ይኮማተራሉ፣ ይህ ማለት በቂ ደም አይደርሰውም ማለት ነው። በሶስተኛው መንገድ የምንመለከተው የአእምሮ ትኩረት ነው። አእምሮ በጭንቀቱ ለምሳሌ የብልት መቆም አለመቻል ላይ ብቻ ስለሚያተኩር ለደስታና ለመነሳሳት የሚረዱትን ኒውሮ አስተላላፊዎች መላክ ያቆማል። በዚህ ጊዜ የወሲ ፍላጎትህና የመነሳሳት ችሎታ ሙሉ በሙሉ ይገታል። ስለዚህ ችግሩ የብልትህ ሳይሆን የአእምሮህ ነው ማለት ይቻላል። በሁለተኛው ክፍል የምንመለከተው የጭንቀት አይነቶችና ተጽዕኖአቸው ነው። ሁሉም ጭንቀት ተመሳሳይ አይደሉም። አንዳንዶቹ ደግሞ በቀጥታ የብልት መቆም ችግርን ያመጣሉ። ሶስት ዋናዎቹ እንመል የመጀመሪያው ጄኔራል ስትረስ፣ ይህ ዕለታዊ ጭንቀት በረጅም ጊዜ ውስጥ ኮርቲሶል በሰውነትህ ውስጥ ያከማቻል። ይህም የደም ስሮችን ያበላሻል፣ የቴስቲስትሮን ወይም ደግሞ የወንድ ሆርሞን ምርትን ይቀንሳል ማለት ነው። ስለዚህ በስራ ቦታ ያለብህን ውጥረት መኝታ ክፍልህን እየጎዳው ነው ማለት ነው። በሁለተኛው የምንመለከተው ፐርፎርማንስ አንዛይቲ። ይህ ደግሞ ቀጥተኛውና በጣም የተለመደው ችግር ነው። በአንድ ወቅት ብልትህ አልቆመም እንበል። በሚቀጥለው ጊዜ አዕምሮህ አሁንም ይከሰት ይሆን ብሎ መጨነቅ ይጀምራል። ይህ ፍርሃት በራሱ ወደ ጭንቀት ወይም ደግሞ አድሬናሊን መለቀቅ ይመራል። ይህ ደግሞ ብልቱ እንዳይቆም በሳይንሳዊ መንገድ ያግደዋል። በሦስተኛው መንገድ የምንመለከተው ደግሞ ሪሌሽንሽፕ ስትሬስ ነው። በትዳር ወይም በፍቅር ግንኙነት ውስጥ አለመግባባት ወይም ውጥረት ሲኖር የብልት መቆም ችግር ሊከሰት ይችላል። አንተ ስሜታው ስትሆን፣ አካላዊ ምላሽህም ይዛባል። ስሜታው ቅርርብ ሲጠፋ አካላው ቅርብም ይደክማል። አሁን ደግሞ በስተመጨረሻ ወደ እነዚህ ችግሮች መፍትሄ እንገባለን። በመጀመሪያ ማይንድፉልነስ፣ አእምሮን ማረጋጋት ማለት ነው። ውጥረት ለመቀነስ በቀላሉ መተንፈስ። አዎ ጥልቅ ትንፋሽ መውሰድ የልብ ምትህን ይቀንሳል፣ የኮርቲሶል ልቀት ይገታል። ከወሲብ በፊት ለአምስት ደቂቃ አእምሮህን ለመረጋጋት ሞክር። ሁለተኛው ደግሞ የአካል እንቅስቃሴ እና እንቅልፍ ነው። የብልት መቆምን የሚረዱትን ሆርሞኖች ለመጨመር በቂ እንቅልፍ ከ7 እስከ 8 ሰዓት እና እለታዊ የአካል ብቃት እንቅስቃሴ ቢያንስ ለ30 ደቂቃ ወሳኝ ነው። የአካል ብቃት እንቅስቃሴ ደስ የሚያሰኝ ሆርሞኖችን ይለቃል። ይህም ጭንቀት ይዋጋል ማለት ነው። በሶስተኛው የምንመለከተው ደግሞ ክፍት ውይይት ነው። ይሄ ከሁሉም ወሳኙ ፓርት ነው። ስለ ስሜትህ ማለት ከባልደረባህ ጋር መነጋገር ጫናን ያስወግዳል። አትደብቅ። ዛሬ ድካም ይሰማኛል ግን እወድሻለሁ በላት። ይህ ደግሞ የፐርፎርማንስ አንዛይቲን ይቀንሳል። አራተኛው የባለሙያ እርዳታ ነው። ጭንቀቱ ከቁጥጥር ውጪ ከሆነ የስነ ልቦና ባለሙያ ወይም ደግሞ ቴራፒስት ወይም የሕክምና ባለሙያ ማማከር ከጭንቀቱ ጀርባ ያለውን ችግር ለመፍታት ይረዳል። አንዳንዴ የአእምራዊ ሕክምና ለወሲባዊ ሕክምና ወሳኝ ነው። አስታውሱ የብልት መቆም ችግር የድክመት ምልክት ሳይሆን ከፍተኛ ጭንቀት እንዳለባችሁ የሚያሳይ ምልክት ሊሆን ይችላል ራስን መውደድና ጤናችሁን መጠበቅ የወሲብ ጤናችሁን ያድሳል። ይህ ቪዲዮ ጠቃሚ ሆኖ ከተሰማችሁ ላይክ በማድረግ ድጋፋችሁን አሳዩን። ቪዲዮውን ለሌሎች ወንዶችና ሴቶች ጓደኞቻችሁ እንዲደርስ ሼር አድርጉት። ማንኛውም ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ በታማኝነት እመልሳለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።